ይሄ የምታዩት የዘይት ማሽን በቤት ቆጣሪ የሚሰራ ነው። ርቱ ያምን ምርት ነው። የቅባት እህሎች ለውዝ፣ አተር፣ ሰሊጥ ነጭ ጥቁርን ጨምሮ የቅባት እህሎች የሚባሉትን ሱፍን ግን እንዳለ መጭመቅ የሚችል ነው ማለት ነው። ዘይት እየጨመቁ ወደ ቢዝነስ ለማውጣት ይህማሽን ብቻ በቂ ነው ወይም ማለት እንችላለን። የተሻለ ዘይት በቤት ውስጥ ወይም ደግሞ በዚህ ማሽን ጨምቆ ለጤና መች በሆነ መንገድ ማቅረብ ተመራጭ ስለሆነ ምን ያህል በቀን ውስጥ መጭመቅ ይችላል? የዘይት መጠናቸው ከፍተኛ የሆኑ የቅባት እህሎች አሉ። ለምሳሌ ሰሊጥን ብንወስ ግማሽ ሊትር ይሰጠናል። ከአንድ ኪሎ ላይ በሰዓታቶች ውስጥ ውስጥ የምታዩት የገባውን የሚጨምቅልን ይሄ ነው ማለት ነው። ምናልባት በቀን ውስጥ ብናሰላው ይህ ማሽን ለስምንት ሰዓት ቢሰራ በቀን ውስጥ ምን ያህል ዘይቶችን መጭመቅ እንችላለን ብሎ ይታሰባል። በዚህ ስራ ላይ መሰማራት የሚፈልገው ማንኛውም አይነት ሰው መጥቶ ገዝቶ መገልገል ይችላል ማለት ነው። ሰላም ተመልካቾቻችን እንደምናላችሁ የገበያ ሪቪው ዝግጅታችን ነው። በዛሬ ዝግጅታችን ለቢዝነስና ለግል አገልግሎት የምንጠቀምበትን የዘይት መጭመቂያ ማሽን እናደርሳችሁ፣ ወሎ ሰፈር አካባቢ ተገኝተናል። እንግዲህ ስለ ማሽኑ አይነት፣ ዋጋና ሌሎች ተጨማሪ መረጃዎችን ደግሞ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ኪዳኔ ጋብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ ሰላም እንደምን አላችሁ? ሲያሩ ዛሬ እንግዲህ ለተመልካች ይጠቅማል ያለውን እንዲሁም ደግሞ ከነሱ በተደጋጋሚ ጥያቄ መጣልንን አንድ ማሽን ለተመልካች ለማድረስ እናንተ ጋር ብቅ ብለናል። በቅድሚያ ግን እስኪ ከአንተ ጋር እንተዋወቅ። መልካም። ሀየሎ እባላለሁ፣ ኤልያስ ነው ምሰራ እና እንኳን ደህና መጣችሁ። ጥሩ፣ እንኳን ደህና ቆያችሁን። እስኪ ድርጅታችሁ ማን ይባላል? ምን አይነት ስራዎችን ሲሰራ የነበረ ድርጅት ነው? አሁን ላይስ ደግሞ ምን አይነት አገልግሎቶችን እየሰጠ የሚገኝ ድርጅት ነው? የሚብለውን በተወሰነ መልኩ ባክግራውንዱ እናንሳ እና አጠገባችን ላይ ስላለ ማሽን ደግሞ መለስ እንልበታለን። ኤልያስ ፓወር እንግዲህ በብዛት በምግብ ማቀነባበሪያ ማሽኖች፣ በግብርና እቃዎች በብዛት ይታወቃል። በጥቂት የሾቭሎችን ጨምሮ የበቆሎ መፈልፊያዎችን፣ እነዚህም በግብርና ምርቱ የሚያካትታቸው ናቸው። በምግብ ማቀነባበሪያ ደግሞ ሙሉ ሴት የሆነ የዳቦ የኬክ፣ ሁሉንም አይነት ምግብ የሚጋግር ማሽነሪዎችን ያመርታል ማለት ነው። ሶ አዲስ ያመረታቸው ደግሞ እነዚህ በሮስቲንግ ማሽን የሚባሉት መቆያ ማሽኖች ናቸው። የትኛውንም አይነት የጥራጥሬ የሚቆላ ማሽን እና የምታዩትን ደግሞ የዘይት መጭመቂያ ማሽን ያመርታል ማለት ነው። በጥቂቱ በጣም ጥሩ። እንግዲህ ዛሬ በተደጋጋሚ እንዳልኩ ከተመልካች የመጣ ጥያቄን እናንተ ጋር እንደ መፍትሄ አለ ተብለን ብቅ ብለናል እና አጠገባችን ላይ የዘይት መጭመቂያ ማሽን አለ። እስ ስለ ማሽኑ የተወሰነ ነገር አብራራልኝና ሌሎች ጥያቄዎችን ለመሆን ጨምርበታለን። ይህ የምታዩት የዘይት ማሽን በቤት ቆጣሪ የሚሰራ ነው። አንድ ነጥብ ስምንት ኪሎዋት ይጠቀማል። ለቤታችን ፍቱን ነው ማለት ነው። የቅባት እህሎች ለውዝ፣ አተር፣ ሰሊጥ፣ ነጭ ጥቁርን ጨምሮ የቅባት እህሎች የሚባሉትን ሱፍን፣ ኑግን እንዳለ መጭመቅ የሚችል ነው ማለት ነው። በጣም ጥሩ። ምርቱ የምን ምርት ነው? ኦኬ ምርቱ እዚህ የኤልያስ ፓወር ጋራ ነው። የአንዳንድ ኮምፖነንቶች ኢምፖርት ይደረጋሉ ከዛ ተገጣጥመው ነው በዲዛይን ደግሞ ዲያግራም እንደዚህ ይቀርባሉ ማለት ነው። ጥሩ ምናልባት አሁን አነስ ያለ ነው እየተመለከትን ያለ ነው እና ለቤት ውስጥ አገልግሎት የሚውል ነው ወይምስ ደግሞ ለቢዝነስ አገልግሎት የሚውል ነው ማሽን? ይሄ መጠነኛ ማሽን ነው። ለቤት ውስጥም ለቢዝነስ አገልግሎት መጠቀም ይችላሉ። ለቤትም ተመራጭ ነው፣ ምክንያቱም መጠነኛ ስለሆነች ኮስቷማ አነስተኛ ነው። ለቢዝነስም ደግሞ መጠነኛ የሆነ ካፒታል ያለው ግለሰብ አፎርድ አድርጎት ቢዝነስ ሊጀምሩበት ይችላል ማለት ነው። ጥሩ። የዘይት እየጨመቁ ወደ ቢዝነስ ለማውጣት ይህ ማሽን ብቻ በቂ ነው ወይ ማለት እንችላለን? ያው እሱ ደረጃ አላቸው የዘይት ማሽን፣ ከዚህም ከፍ የሚል አለ። ግን ሚኒመም ሁለገብ ከሰው አንጻር ተመራጭ የሚሆኑት በዚህ መልክ የምናቀርባቸው ናቸው። ግዙፍም አለ። በዚህ ማሽን ግን አንድ ሰው ገዝቶት ለቢዝነስ መጠቀም ሙሉ ለሙሉ ይችላሉ። በጣም ጥሩ። ምን ያህል በቀን ውስጥ መጭመቅ ይችላል? በቀን እንደ እጽዋቱ ግብዓት ይለያያል። በጣም የዘይት መጠናቸው ከፍተኛ የሆኑ የቅባት እህሎች አሉ። ሰው በእነሱ ላይ ዲፔንድ የምንሆን ከሆነ አንድ ለምሳሌ ሰሊጡን ብንወስድ ግማሽ ሊትር ይሰጠናል፣ ከአንድ ኪሎ ላይ ይህን በአስር ደቂቃ የሚያከናውን ከሆነ በሰዓታቶች ውስጥ ብዙ ሊትር ይወጣል ማለት ነው። ሁለትና ከዛ በላይ በጣም ጥሩ። ምናልባት ማሽኑ በቤት ቆጣሪ የሚሰራ ነው ብለሃኛል ና የሀይል መጠኑ እንዲሁም ደግሞ በቀን ውስጥ ለስምንት ሰዓታት ማሽኖች ቢሰሩ ተብሎ ስለሚመከር፣ ከዚ አንጻር የመስራት አቅሙ ምን ይመስላል? አነስ ብሎ ሲታይ ምናልባት ከአቅሙ ጋር ሰዎች እንዳያነጻጽሩት ብዬ ነው። ና ቢያንስ ጋፕ መስጠት አለ የትኛው ማሽን ሲጠቀሙ ጋፕ ይኖረዋል። ይህ ማሽን በቤት ውስጥ የሚሆን ከቤት ውጭ ለቢዝነስ በሚጠቀሙበት ሰዓት መሀል ላይ እረፍት መውሰድ አለበት፣ ኦቨርሂት ስለሚያደርግ ያ ኦቨርሂት ደግሞ የገባውን የእጽዋት ግብአት እንዳያቃጥለው በርናት እንዳይሆን፣ ማሽኑም እረፍት እንዲያገኝ ግዴታ ማሳረፍ ይኖርባቸዋል። ምን ምን ግብአቶችን ይፈልጋል ዘይት ለመጭመቅ? እዚህ ላይ ማሽኑ ሊጠቀማቸው የሚችሉ ግብአቶች ምን ሊሆኑ ይችላሉ ጠቅለል ስናደርጋቸው? መልካም ማሽኑ ላይ ምንም አይነት ግብአት አንጨምርም። ማሽኑ ራሱ የሚገባበት የቅባት ሌሎች በአድ ነገር እንዳይኖራቸው እና ቆሻሻ እንዳይኖራቸው ብቻ ጸርተው ተዘጋጅተው ለማሽኑ ይገባሉ ራሱ ሙቀት ሰጥቶ ይጨምቀዋል ማለት ነው ስለዚህ ማሽኑ ወደ ስራ ከመዋል በፊት የሚያስፈልገው ነገር ምንም የለም ከስራ ከጨረሰ በኋላ ግን በስነስርዓት መጸዳት ይኖርበታል ማለት ነው በውሃ ብቻ አሳርፎ ማጽዳት ይኖርብናል ያለበለዚያ ከውሃ ውጭ ሳሙና ሌላ ማጠቢያዎችን የምንጠቀም ከሆነ ከእረፍት በኋላ ማሽኑ ስንጠቀም ቃናውን ያ ዘይት ስለሚይዝ ያበላሽብናል ማለት ከዛ ውጭ ግን ምንም አይነት ሌላ አዲሽናል ለማሽኑ ግሪስ ይሁን ሌላ ነገር የሚያስፈልገው ነገር የለም በጣም ጥሩ። ምናልባት አሁን ግማሹ ሰሊጥ ከጨመቀ በኋላ ወደ ኑጉ ደግሞ ሊሄድ ይችላል እና በምን አይነት መልኩ አጽድቶት መሄድ ይችላል ተብሎ ይታሰባል? በእናንተ በኩል ሪኮመንድ የምታደረጉት ነገር ካለ። ሜልካም ሌላ እጽዋት ከአንድ ፍሬ ከአንድ ፍሬ ጋር እንዳይቀላቀል ቢጸዳ ይመከራል። ቃናውም ምኑ እንዳይበላሽ ማለት ነው። ሰው በቀላሉ ማሽኑ ቀዝቀዝ ካለ በኋላ ማሽኑን በቀላሉ ኦፕሬት የሚደረግ ስለሆነ አውጥቶ ፈታቶ ጠርጎ በስትራሾ ከእንደገና ከቶ መጠቀም ይችላል ማለት ነው። ጥሩ ውስጥ ያጠቃቀሙ በተወሰነ መልኩ ታሳይ። መልካም ይሄኛው ቁናው ነው። የተወሰነ ያህል ሚይዝ ነው። ከላይ ደግሞ የሰው እጅ እንዳይገባበት ከበራለች። ከዚች ከበር ውጭ ለፊት የምታዩት ሰው በእጅ እንዳይነካው አንድ አዲሽናል ከበር ናት። ከምዘጋቢ ይህኛውን ደግሞ ወደ ውስጥ ወደ ውጭ በቀላሉ ሳብ በማድረግ ማውጣት እንችላለን ማለት ነው። ከዚህ በኋላ ይሄ የዘይት ማስቀመጫው ነው። ይሄ ተንቀሳቃሽ ነው። በምንፈልግበት ሰዓት ብቻ ነው የምናስቀምጠው። ከዚህ በታች ከበር የምታዩት ሶኬት ናት። በማንናት በዚህ መልክ ትነቀላለች። ፒን አለው። ይሄ ፒን በዚህ ጋራ እንስበዋለን። ይሄ ፒን የሚያገለግለው ለዚህ ሎከር ነው ማለት ነው። ኦኬ ቺ ሎከር ፑሽ አድርገን በቀላሉ እንስበዋለን። ውስጥ የምታዩት ይሄ ነው ማለት ነው። የሚጨምቅልን የገባውን ግብዓት ሰው በዚህ መልክ አውጥተን ይሄኛውን በንጹህ ጨርቅ እና በውሃ አጽድተን እነዚህንም በንጹህ ጨርቅ እና በውሃ ቀለል ባለ ሁኔታ አጽድተን ድጋሜ ከተን መጠቀም እንችላለን። ማለት ቅድም ለጠየቅሽኝ የትኛውንም አይነት እጽዋት አንዱን ከጨረስን ወደ ሁለተኛው ስንመለስ ማጽዳቱ ይመከራል። አብሮ ሁለት አይነት ዘይት እንዳይሆን ማለት ነው። ልክ በዚህ ኦፕሬት ካደረግነውና ካጸዳ ነው በኋላ እንደምታዩት መልሰን በቀላሉ ሽ እናደረጋቸዋለን ማለት ነው። በዚህ በስነ ስራ ከገባለን በኋላ ምንም አይነት ዊግ ላይ ያደረግም እንቅስቃሴ የለው። ከዛ በኋላ ፒን አለች። እች ፒን ሎከሯ እናስገባታለን። በፈለግነው ሳይድ ማስገባት እችላለን እች ሎከር። ከዛ በኋላ እች ሶኬት እንደመጣቸው እንዳወጣ እንዳወጣናት እንደዚህ እናስገባዋለን ማለት ነው። ክሊክ ያሰማናል። ይሄ ማለት በስነስርዓት ገብቷል ማለት ነው። ከዛ በኋላ የሚቀረን እቺ ቱቦ ናት። በዚህ መልኩ ኢንስታል እናደርገዋለን። ከዛ ይህን ከበር ሰክተን መጠቀም እንችላለን፣ አውጥተንም መጠቀም እንችላለን። ይሄ ተረፈ ምርቱ የሚወጣበት ስለሆነ ምንም ችግር የለውም። ከላይ ግን ሰው እንዳይነካው በሚል የተመራይተወጥበታል ማለት ነው። በዚህ መልክ በቀላሉ ኢንስታል አድርገን እንደዚህ መጠቀም እንችላለን ማለት ነው። ጥሩ እንዳሳየኸኝ ከሆነ በቀላሉ የሚገጣጠም ማንኛውም ሰው ደግሞ ሊሰራው የሚችለው ይመስለኛል። ነገር ግን ሰዎች ይህንን ማሽን ኦፕሬት ለማድረግ ወይንም ደግሞ ለአገልግሎቱ ሲጠቀሙት መውሰድ ያለባቸው ስልጠና ወይንም ደግሞ ሌሎች ቪዲዮዎችን ማየት ይጠበቅባቸዋሉ? ከእናንተ ከገዙ በኋላ። አዎ የራሳችን ለተገልጋይ ከስተመር ሲወስድ የራሱ የሆነ ዩዘር ማኑዋል አለው በኛ ሙሉ ዲያግራም ተስሎለት የቀረበ እሱን ዲቴሊ እናስረዳዋለን፣ እንዴት ኦፕሬት እንደሚያደርግና እንዴት እንደሚጠቀምም በራሳችን ባለሙያዎች ቼክ አድርገን ነው ወደ ቤቱ የሚወስደው ማለት ነው። ስለዚህ ለአጠቃቀሙ ዲቴሊ ሙሉ የሆነ መረጃ ሳይተው ነው። ጥሩ። ቅድም በምሳሌ ያነሳህልኝ በአስር ደቂቃ ወይ በሀያ ደቂቃ ውስጥ ከአንድ ኪሎ ሰሊጥ ላይ ግማሽ ሊትር ዘይት ይወጣል ብለህ ነበር። እና ምናልባት በቀን ውስጥ ብናሰላው ይህ ማሽን ለስምንት ሰዓት ቢሰራ በቀን ውስጥ ምን ያህል ዘይቶችን መጭመቅ እንችላለን ብሎ ይታሰባል? ከሰባ ሊትር በላይ መጠቀም ይችላል። የዲፔንድ የሚሆነው ያልኩሽ ልክ ቅባታማ እህሎች በስፍራቸው የተለያየ ስለሆኑ እዛ ላይ ሜዥር ለማድረግ እንደ እጽዋቱ እንደ ቅባታማ እህሉ ነው። ከዛ ግን በብዙ ሌትር እንደ ነገርኩሽ ማውጣት ይችላል ማለት ነው። አነስተኛ የሆነ የቅባት እህሎችን ደግሞ የምንጠቀም ከሆነ ልክ እንደዛ ለውዝን ብንወስድ ስራ ስምንት አርባ አምስት ፐርሰንት ድረስ ነው ዘይቶ ነው የሚወጣው። ስለዚህ አንድ ኪሎ ብንከት ግማሽ ሊትር አልሰጠንም ማለት ነው። እሱ ዲፔንድ የሚሆነው እንደ እጽዋቱ ነው። ግን ይህን ያህል ሜዥርመንት ብለን የሰጠናቸው ፐርሰንቴጅን ነው። በጣም ጥሩ። ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል? ያው አንዳንድ ማሽኖች እንደየሰው እንደየፆታ፣ እንዲሁም ደግሞ እንደየእድሜ ደረጃ እየተለያዩ ይሄዳሉ እና ምናልባት ይህንን ማሽን ሰዎች ቢሰሩት ተብሎ የሚታሰበው እነማን ሊሆን ይችላሉ? ማንኛውም ሰው ከስተመር መጥቶ ከገዛ በኋላ እኛ እንዴት ኦፕሬት ይደረጋል የሚለውን ነገር ካስረዳ ነው በኋላ ያ ሰውዬ የሚጠቀመው በስራ አምሮበት ስለሆነ የሚመጣው የእኛን የነገር ነውን ሙሉ መረጃ እሱ ላይ ተመርክዞ ነው የሚሄደው። ማለት ምክንያቱም ይሄ የሆነ የራሱ የሆነ የሙቀት ሲስተም ስላለው የማቃጠል ባህሪ ያለው ማለት ነው። እሱን ዋርኒንግ ጨምሮ ነው ሙሉ እንዴት ኦፕሬት ማድረግ እንደሚችል፣ እንዴት እቃውን ከጨረሰ በኋላ ማጽዳት እንደሚችል፣ በስራው ላይ እያለ እንኳን አዲሽናል ነገር ማድረግ ቢፈልግ እንዴት አዳድርጎ እንደሚሰራ አብሮ ተያያዥነት ያለው ስልጠና ስለሆነ የምንሰጠው ምንም ችግር የለውም። በዚህ በዕድሜ ደረጃ በፆታ ያልሱ ግን ማንኛውም ሰው ወደ ቢዝነስ ከገባ ድረስ ፆታ የሚባል የለም ስለዚህ ስራውን አምኖበት እስከመጣ ድረስ ፆታ ምናምን ማተራ አያደርግም ማለት ነው። ስለዚህ የቢዝነስ ሰው የሚባለው ይህን ስራ በዚህ ስራ ላይ መሰማራት የሚፈልገው ማንኛውም አይነት ሰው መቶ ገዝቶ መገልገል ይችላል ማለት ነው። እንጥሩ ምን አይነት ቦታ ላይ ቢሰራ የተሻለ ነው ተብሎ ይታሰባል። ከሚይዘው ቦታ አንጻር ሊሆን ይችላል። እንዲሁም ደግሞ ለገበያ ተደራሽ ማድረግ የሚፈልጉ ሰዎች ሊኖሩ ይችላሉ። ለቢዝነስ የሚጠቀሙ እና ከዛ ከዛ አንጻር በምን አይነት ቦታ ላይ ቢሰራ ተመራጭ ነው ቦታው መጀመሪያ ሎኬሽን ለየሁሉም ቢዝነስ ወሳኝነት አለው። ያ ሆኖ እያለ ግን አንድ ከስተመር ይህን ማሽን ከወሰደ በኋላ በቆጣሪ ብዙ ሀሳብ ላይገባው ይችላል ማለት ነው። ስሪፌዝ ወይም ሌላ ቆጣሪ ማስገባት አይጠበቅበትም፣ በቤት ቆጣሪ የሚሰራ ስለሆነ። ስለዚህ ከስተመሩ ሎኬሽኑን ራሱ ይወስናል ማለት ነው። እንደ ቢዝነስ አይዲያ ግን እነዚህ ሰዎች በደንብ ሊያገለግሉ ይችላል ብሎ የሚመርጠው ሎኬት የከስተመር ይሆናል። ከኛ አድቫይስ ግን እናቀርባል። እንደ ጥያቄ ግን ለጠየቅሽኝ ሰዎች ቅባትን ሊጨመቅላቸው የሚፈልጉ በተለያየ ሎኬሽን አለ። እኛ ሀገር እንደውም አልተለመድም፣ አልተዘወተረም። ግን እንደዛም ሆኖ የተሻለ ዘይት በቤት ውስጥ ወይም ደግሞ በዚህ ማሽን ጨምቆ ለጤና አመች በሆነ መንገድ ማቅረብ ተመራጭ ስለሆነ ሎኬሽኑ ያው ከስተመር የሚወስነው ይሆናል። በጣም ጥሩ። እስቲ ስለ ዋጋው እናንሳ፣ ከስንት ብር ጀምሮ እናንተ ጋር ይገኛል? ከአነስተኛ እስከ ከፍተኛ ድረስም እናንተው ስለምትሰሩት ይህንን ማሽን እንዳልከኝ ከሆነ እናንተው ጋር ስለሚሰራ ከስንት ብር ጀምሮ ሰዎች ማግኘት ይችላሉ? ዌል ይሄ ሚኒመም ከትንሽዋ ይህቺ የምታያት ሰባ አምስት ሺህ ብር ጀምሮ ነው እየወጣች ያለችው ወደ ገበያ ከዛ ጀምሮ እስከ ትልቅየው የዘይት ማሽኖች አሉ። የተለያየ ደረጃ፣ የተለያየ የኤሌክትሪክ ሲስተም ያላቸው ግዙፍ የሆኑም አሉ። እነሱ ደግሞ ኮስታቸው ልክ እንደዚህ ይሄዳል ማለት ነው። ከሶስት መቶ ሺህም ድረስ የሚደርሳሉ ግዙፋን የሆኑ የዘይት መጭመቂያ ማሽኖች ማለት ነው። በጣም ጥሩ። ስለዚህ እንደ የሰው ፍላጎት እነሱ ባዘዙት መሰረት የሚገኝ ይሆናል ማለት ነው እናንተ ጋር፣ ትክክል? በጣም ጥሩ። ምናልባት አሁን ክልል ከተሞች ላይም እንደነዚህ አይነት ማሽኖችን ማግኘት የሚፈልጉ ሰዎች አሉና በምን አይነት መልኩ ተደራሽ ማድረግ ትችላላችሁ? ወደ ክልል ከተሞች ወይ ለክልል ከተሞች። በብዛት እኛ ጋር መጥተው ነው በአካል ኮንታክት እያደረጉ ነው ያሉት ከዛ ማሽኑ ይዘው ነው እየሄዱ ያሉት። የእኛ ተደራሽነት ለዚህ መሀል ላይ ነው ያለ ነው ለጊዜው ግን ኢንፊቸር ላ ታሳቧለን። የክልል ከተሞች ተጠቃሚ ከስተመሮች ግን እዚህ ድረስ በመምጣት ነው እቃውን ይዘው እየሄዱ ያሉት ለጊዜው ማለት ነው። ጥሩ ለማሽኑ ዋስትና ትሰጣላቸው? ኤልያስፖርም ያምርታቸው እያንዳንዱ እቃዎች ላይ የአንድ አመት ዋስትና አለ። ይህኛውን ማሽን የአንድ አመት ዋስትና አለው ማለት ነው። ይህንንም ማሽን ጨምሮ ሌሎች እናንተ ጋር የሚገኙ ለቢዝነስ የሚያገለግሉ ማሽኖችን የሚፈልጉ ሰዎች እናንተን በምን አይነት አድራሻ እንዲሁም ደግሞ ስልክ ቁጥር ማግኘት ይችላሉ? ኑዌል የእኛ አድራሻችን እያንዳንዱ ፕሮዳክት ታግ ላይ አለ። እንደምታዩት ስልክ ቁጥር አለው አድራሻ አለው። ስለዚህ እዚህ ወሎ ሰፈር ጋራ ድምፃ አንደኛ ቢሮ ቁጥር 06 ሾሮማችን ላይ መጥተው መገልገል ይችላል። ከዛ ውጭ ደግሞ ላይ ባለው ስልክ ቁጥር ደውለው ማግኘት ይችላሉ ማለት ነው። ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ እንዲሁም ደግሞ ይህንን ማሽን በመያዝ ወደ ቢዝነሱ መግባት ለሚፈልጉ ሰዎች ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥ። ይህ ማሽን መጠቀም ወደ ቢዝነሱ መግባት የሚፈልጉ የትኛው አይነት ተጠቃሚ ግለሰቦች ነገር መጥተው በዋስትና ገዝተው እንዴት ኦፕሬት እንደሚደረግ ሙሉ ስልጠና ሰጥተናቸው ከኛ ጋር መሄድ ይችላሉ ማለት ነው። ጥሩ ስለሰጠኝ ይህን ማብራሪያ እጅግ አድርጌ አመሰግናለሁ። መልካም የሚያመሰግናል። ክብረትና ክብራን ተመልካቾቻችን፣ ወሎ ሰፈር አካባቢ ኤልያስ ፓወርጋ ተገኝተን የዘይት መጭመቂያ ማሽን ዋጋው ምን ያህል ነው የሚለውንና ስለ ቢዝነሱ ጠቅለል ያሉ መረጃዎችን ወደ እናንተ አድርሰናችሁ ነበረ። ይህንን ማሽን የምትፈልጉ ተመልካቾቻችን በስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኑን መግዛት እና መገልገል ትችላላችሁ። ስለነበረን ቆይታ ጅጋር እናመሰግናለን። ሰናይ ጊዜ ሁንላችሁ።